በህክም ነው። ያው እንሻ አላህ አልሐምዱሊላህ የመጣሁበት አላማ ከባለቤት ጋር ያለው አለማስማማት ጉዳይ ነው። እንሻላ ይስተካከላል ባላፍቃድ ማለት ነው። አሁንም ያወራን ነው፣ ተደዋውለናል ማለት ነው። ያወራን ነው፣ ግን ጸባው ስብሀና አላህ እንደዚያው ነው። እንሻላ ይስተካከላል ባላፍቃድ እኔ ጥርጣሪ የሚባል ነገር የለኝም በጭራሽ። ከሁን በፊት መጥቼ ታክኝ ያለሁኝ ራሱ የታጠጣኝ ያስቸግረኝ ነበረ። አልሐምዱሊላ አመት አለፈኝ ከተሻለኝ ማለት ነው። አሁን አንዳንድ ጊዜ እንደዚህ ወጣ ቢ ሄድ በሚመጣ ሰዓት እንደዛ ከሆነ በስተቀር አያመኝም። አልሐምዱሊላ እዛኩም ላ ከይራ አላህ እድሜና ጤና ይስጣችሁ። እና ሙሉ በሙሉ እርግጠኛ ነው የሚታማመናለሁ በአላህ ቃል እንደምድን ማለት ነው እና ምንም እንትን የለኝም። አሁንም ኢንሻአላህ ባለቤቴም እንደሚስተካከልልኝ አላህ ይተስፋልኝ። እናንተ ነው አላችሁ ከአላህ በታች ይዛችሁን፣ አላህ ይክፈላችሁ። ያወራነው ከባሌ ጋር ማለት ነው፣ የተደዋወረ ነው። ኢንሻአላህ ይስተካከላል እና ይዘን ለተሻለ ተስተካክለው እንደ ድሮ ሆኖ ደግሞ ምነግራችሁ ያደርገኝ ለሆኑ አልሐምዱሊላህ ያው ደህና ነው። የተወሰነ ለውጥ አለው ማለት ነው ሰቆም